መነጋገሪያ ሆኖ ነበረ። በጣም የገረመኝ ደግሞ ከዚህ ፖስት ስር የተለያዩ አስተያየቶች ተቀምጠዋል ና በጣም ብዙ በሚባል ደረጃ ሰዎች የገጠማቸውን ከኢትዮጵያ አየር መንገድ ጋር የገጠማቸውን ገጠመኝ አስቀምጠው ነበር ና ብዙዎች ገንዘብ እንደሚጠየቁ ሕጋዊ የጉዞ ሰነዶቻቸውን አዘጋጅተው ከጨረሱ በኋላ አናሳልፍም ተብለው ተጨማሪ ጉቦ እንደሚጠየቁ አስተያየቶች ሰጥተዋል ና በነገራችን ላይ ከኢትዮጵያ አየር መንገድ ጋር ይገናኝም የኢሚግሬሽን የቢሮ ስራ እና የቢሮ እና በጉዳይ ላይ እንግዲህ የአዲስ አበባ ፖሊስም ክትትል እያደረግን ነው እያሉ ነው። ብዙዎች የሚደርስባቸውን እንግልት እየገለጹ ነው። በነገራችን ላይ እዚሁ ኢትዮ ኤፍኤም ላይ የፉትቦል ላይ ፕሮግራም አዘጋጅ ነው ቤኪ ወደ ኡጋንዳ ሄዶ ነበርና እዛ ኡጋንዳ ላይ አንድ ኢትዮጵያ ያገኛል ይሄ ከመፖሰቱ በፊት እንግዲህ የዛሬ ሳምንት አካባቢ ልጁን ኢንተርቪው ያደገውና ይህን ጥቆማ ራሱ ለፖሊስ ሰጥቷል። የገጠመውን ሌሎችንም እያጋጠማቸው ነው፣ ትኩረት ይፈልጋል። ሰዎች ከኢትዮጵያ ወደ ውጭ ሲወጡ አላስፈላጊ የሆነ ጥያቄ ቀርብላቸዋል። እንደውም ያጋጠመውን ዝም ብሎ በስልኩ ቀዳው እና ያው ፖስተው ማለት ነው ከሱ ተነስተን ምንድን ነው እዛ አካባቢ ያለውን ስሜት ምናልባት ሊገልጽ ይችላል። ሁሉም ናቸው ማለት አይደለም። እውነት አሁን የኬንያ ኢሚግሬሽን አካባቢ አንድ ዜ ነገር የታለ ቪዛ የለህም ይሉሻል። ቪዛ የለም፣ ይሄ ቪዛ የት ያለሻል፣ ይሄ አይደለም ይሄ ቪዛ አይደለም። ከዛ አንደኛው ይመጣና ሀምሳ ዶላር ነው ቪዛው ይላል። ሀምሳ ዶላር አርጌ ስትሰጪ አሁን ግባ ተመቷል። አንዳንድ ደግሞ የወባ ክትባት ካርዱ የለሽም። ይሄ ካርዱ ታለሽ አንቺ? ይሄ ወባዴ ይሄ የቢጫው አይደለም፣ የቀዩን የቀዩን ነው የቀዩን ነው የጥቁሩ የለም ነገር ይጠይቁሻል ብቻ። ከዛም ምንድነው አንደኛ ይመጣና ስንባም ታዱ ይለሻል። እሷ ነገር ወደኛም እየመጣች ግን የኬንያ ፖሊስ ራሱ ኢሚግሬሽን ሁሉም የተወሰኑ ጠለጣልና ከዛ በኋላ በእነሱ የተነሳ ግን ዘካቢ ያለው ስም ጠልሽቷል። በጣም አጠቃላይ የተቋሙ ስም ይጠለሻል። እንደ ሀገርም ደግሞ የሀገር ገጽታ በተለይ ደግሞ እንደዚህ የውጭ ሀገር ዜጎች ሲሆኑ የሚገጥማቸው በዓለም አቀፍ ደረጃ የሀገርንም ገጽታ ያበላሻልና በሁለት በሶስት ሰዎች የተነሳ ከባድም። አዎ፣ ጥሩ የሚያደርጉት ጥሩ የማያደርጉትን ማጋለጥም አለባቸው አብሮ ስማቸው እየጠፋ ስለሆነ፣ እስኪ አንድ መንገደኛ ያጋጠመውን ለቢክ ያጫውቶታል። ቀጥለን አድምጠ ነው እንመለስ። ታዲያስ አዲስ። በሰኞ እለት የኡጋንዳ ትኬት ቆርጬ ነበረ ቪዛው ምን ምን ነገር አሟልቼ የገባሁኝ፣ ከለከሉኝ። በኢቲ ነው አይደል? በኢቲ ነው፣ በኢቲ ቆርጬ የገባሁ፣ አስመለስም። አይሆንም ብለው። ምን ምክንያት አቀረቡኝ? ምንም ምክንያት አላቀረቡልኝም። ሜዳ አትመለስም ምናምን ብለው አስመለስም። ማክሰኞ እለትም ጠዋት የጠዋት አራዝም የገባሁኝ፣ ማክሰኞ ከለከሉኝ በተመሳሳይ ምክንያት። ሮቤ ከሰዓቱን ቆረጥኩኝ አሮብም ከሰዓቱን ቆረጥ ሶስት እያራዘምኩኝ 11 11 ሺህ ብር ፔላኒቲ እየከፈልኩኝ ሶስት ጊዜም 33 ሺህ ብር ተሰጥኩ። ከዛ መጨረሻ እንዴት አደረገ? ከዛ በስተመጨረሻ በቃ እዛ የሚሰሩ ሰዎች ዝም ብዬ ሳዋራ ካለመላ ምናምን አይሆንም አሉኝ። ከነሱ ጋር ተስማሞኝ ውስጥ የሚሰራ ሰው አገናኙ 40 ሺህ ብር ከፍዬ በስተ አካውንት ይልኩላል፣ ትራንስፈር አድርገህ። በራሳቸው ስምም አይሆንም፣ በሌላ ሰው ስም ነው የሚልኩል። አካውንት ነበሩ። በሞባይል ባንኪንግ ነው ትራንስፈር ያደረከው? ባንክ ሂደህ ነው። ሌላ ሰው ስም ይሰጡሀል፣ በዛ ትራንስፈር ታደርጋለህ። ከዛ በሱ ጣጣን ከጨረስክ በኋላ ረስበርስ ስለሚግባቡ ካለምንም መጉላላት ቀጥታ ያሳልፈው። ሌላ የጠየቁ ነገር ነበር። ሊብሬ ምናምን ምንድን ነው የምትሠራው ምናምን ያሉ ነገር ነበር። ይሄን ከከፈልኩ በኋላ አይደለም፣ በመጀመሪያ መጀመሪያ ጠይቀው የነበር የመጀመሪያ ጋር ምን አሉ ዲግሪ አለ ወይ ሊብሬ አለ ወይ ብለው ነበር። ግን ሊብሬም ስታሳያቸው ምን እንደምጠፋ እና ቃለን እንደው ዝም ብለው ሂድ እንጂ ብለው ነው የላኩት። አንድ ጓደኛዬ ኦኬ እንጂ ያው ሊብሬም አሳየህ ምንም እንዲህ ካሉ እነሱ በቃ ከገገሙ ገገሙን ሳንቲም ዋን ዩጋንዳ ብቻ ነው ወይስ ሌላ አካባቢም ኬንያም፣ ወደ ዱባይ ምናምን ጀምረዋል። እያሰቃዩአቸው ነው፣ ማንንም ማያሳልፉ። ትራንስፈር ያደረክባት በወረቀቷ ማግኘት ይችላል። እዛን ጊዜ ላላገኛ ትችላለሁ። ችኮላ ላይ ተጣድፌ ሁለት ሶስቴ መልሰውኝ ስለነበረ ዝም ብዬ አድርጌ አንድ ላይ ከዶክሜንት ጋር ነው ያደረኩት። ሊኖርም አይኖርም ይችላል። ካገኘው ትልክልኛለህ። ታዲያስ አዲስ

ማስተካከያ ቢደረግበት ኃላፊዎቹ የሚሰሙን ከሆነ እርምጃ መወሰድም ካለበት መስተካከል። እንደ ሀገር ኢትዮጵያውያኖች የተባልነው ስማችንም እየተጠራ ያለውና የኬንያ በረከት በኛ ላይ አድሯል ብለዋል። መጻፈውን እያየው ነበር። ትንሽ ልክ እንደ ጥሩ ነገር ኬንያ በረከት በኛ ላይ ያድሯል የሚል ነገር ስለጻፈ ነው። እናንተ ማሳብስጡበት። እናንተ ማሳብስጡበት።